ሰላም እንዴት ናችሁ? ዛሬ የምናየው ከርቤ ነው። ከርቤ ለፊት እንዴት መጠቀም እንዳለብን በቤት ውስጥ እሱን አሳያችኋለሁ። አብረን እንሞክራለን። ከርቤ እንግዲህ ለማታቁ ይሄን ይመስላል። የእጣን አይነት ነው የሚታይ ከሆነ ከርቤ እንግዲህ እንደምታቁት ጥቅሙ ለማህፀን ጤንነት፣ ለጥርስ፣ አሁን ደግሞ ለቆዳም እየተጠቀምነው እንገኛለን። ከርቤ በጣም ብዙ ጥቅም ነው ያለው። እና ለማጸን ደግሞ እንዴት መጠቀም እንዳለባችሁ የምትፈልጉ ከሆነ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ በኮመንት አሳውቁኝ፣ እሰራላችኋለሁ። ካሳየኋችሁ እጣን መሀል አንድ ተወስዱና ታደቁታላችሁ። ከዛ የደቀቀውን በንጹህ እቃ አስቀምጡና የፈላ ውሃ ታዘጋጃላችሁ። መጀመሪያ ውሃ አፍልታችሁ እሱን ካዘጋጃችሁ በኋላ የምትገለብጡበት ደግሞ ልክ እንደ እኔ እንደዚህ እኔ ያለቀብኝን የቫይታሚን ሲ እቃ ነበረ ያዘጋጀሁት። እናንተም በሚመቻችሁ ባላችሁ እቃ፣ ንጹህ ብቻ ይሁን እንጂ በንጹህ እቃ አርጋችሁ ማዘጋጀት ትችላላችሁ። ከዛ በኋላ እዚ የተፈጨው ከርቤ ላይ የፈላውን ውሃ አድርገን ቁጭ ስለሚል ከታች ግግር ብሎ ነው ቁጭ የሚለውና እንደዛ እንዳይሆንብን በመሀል በመሀል በማንኪያ እያማሰልን እንቆያለን። ሰላሳ አርባ ደቂቃ ከቆየን በኋላ እየወፈረ ከለሩን እየቀየረ ይሄዳል። እንደዚህ ልክ እንደምታዩት ማለት ነው። አሁን እዚህ ጋር ወፍሮልኛል። በጣም ያምራል እንደምታዩት ሽታዋን በጣም ደስ ይላል። አሁን ወፍሯል፣ ከለሩንም ቀይሯል። ቅድም ካያችሁት ማለት ነው። ከዛ ወዳዘጋጀነው ንጹህ እቃ ንገለብጥና ፊታችን ላይ እንቀባለን ማለት ነው። ፊታችን ላይ ስንቀባ ደግሞ ያለውን አሳያችኋለው። ቀጠን ስለሚል ቶሎ ቶሎ ፊታችን ላይ ማሳጅ አድርጉት በስሱ። ከዛ ከተቀባችሁ ከሰላሳ ደቂቃ በኋላ ነው የምትታጠቡት። ከዛ በሚመቻችሁ ሳሙና ታጥባችሁ የሚመቻችሁ ሞስቸራይዘር መጠቀም ነው። በሳምንት ሶስት ቀን ብናደርግ ቶሎ ለውጥ እናይበታለን።